ከሚከተሉት ውስጥ በንግድ ስራ ለተሰማራ ግብር ከፋይ በተቀናሽነት ከማይያዙ ወጪዎች ውስጥ የማይመደበው የቱ ነው። የካፒታልነት ባህሪ ያለው ወጪ ለ የኩባንያ አክሲዮን ለማስተላለፍ የሚወጣ ወጪ አመሩሃ የአክሲዮን ድርሻ ከፈፍል መ መልሶ ለመንግስት ከፍተኛ ትምህርት ወጪ መጋራት አገልግሎት ትክክል ያልሆነው የት ነው? አለቷ ለምግብና ለመኝታ የሚወጣውን ወጪ 50 በመቶ ተማሪዎች ይጋራሉ። ለ ለትምህርት የሚወጣውን ወጪ ከ15 በመቶ ያላነሰ ተማሪዎች ይጋራሉ። አመሩሃ ጠቅላላ የወጪ መጋራት በቅድሚያ የሚከፍል ተጠቃሚ 10 በመቶ የማበረታቻ ቅናሽ ያገኛል። መ ተጠቃሚው ከተመረቀበት አመት መጨረሻ ጀምሮ ስራ ቢይዝም ባይዝም ክፍያ ለመጀመር የአንድ አመት የቆይታ ጊዜ ይኖራል። ደግሞች ናችሁ። ቅድም እንደተባለው መድረክ ላይ ወጥቶ ሰፊት ከትምህርት ጎን በጎን ውዱ ላም በሆነ ውድድር መብቃት በጣም ትልቅ ነገር ነው። ምን ያ እንዳላችሁ የሚያሳይ ነው። ስለዚህ በራሳችሁ ልትቆ ይገባል። ሁላችሁ ማለት ነው። ያው ውድድር ስለሆነ ግድ ሰው መለየት ስላለበት ነው የጥያቄና መልስ ውድድሩ የተደረገው እንጂ ሁላችሁም ጎበዞች ናችሁ። ያሸነፈ አንደኛ የወጣው ተማሪ ክፍል እንደተባለው ቀጣይ ዙርም ስላለ እዚህ ላይ ደግሞ አሁን እንዳየነው ጠንከር ጠንከር ያሉ ጥያቄዎች ናቸው የቀረቡ በጣም ይጠቅማል። እየከበደ ሶ እየከበደ አይባሉ እየጠነከረ ስለሚሄዱ ውድድሩ የበለጠ እንድታነብና እንድትዘጋጅ ለቀጣይም ጥሩ ተፎካካሪ እንደምትሆን ተስፋ አደርጋለሁ። በጣም ጥሩ ነው። መምህራንም የነበራችሁ ሁኔታ የሰጣችሁት አፕኒሽን ይሄው የእናንተ ውጤት ነው እና በጣም ደስ ይላል። እኔም በአንድ ነው ምህር ስለነበሩ እናንተን እዚህ በማየቴ ደግሞ ደስ ይለኛል እና ስለ ባልደረቦች ነው ትል ማደርገው ሰ በጣም አመሰግናለሁ። እናንተ ረጅም ጊዜ ወስዷል። ስምንት ትምህርት ቤት ማለት በመጀመሪያ እኛ ተቋም እንደዚህ አይነት ግንዛቤ ማስጨበጫ ስልጠናዎች በየቦታው ይሰጣል። ተማሪዎችን ግን ባሉበት ተቋማት ባሉበት ከስርኛው ገና ፕሮት ስኬጅ እንደዚህ አይነት ነገር እንዲገነዘቡ ማድረግ ስለ ሀገራቸው፣ እንዲሰማቸው ስለ ሀገራቸው እንዲያውቁ ቀጣይ በለውጡ ላይ ደግሞ እነሱ ተረካቢ ስለሆኑ፣ ጠዋት የተነገረውን ጸጣ ግራላል። የሰው ልጅ እድሜ ወይ ሰባ ወይ ሰማንያ ይበዛል፣ እሱም የድካም ነው። ቀጣይ ግን እነዚህ ልጆች ኢንቨስተሮች ነገ፣ ዛሬ ተማሪ ናቸው፣ ነገ አገር ተረካቢ ናቸው። ዛሬ ትንንሾች ናቸው፣ ነገ ትልልቆች ባለሀብቶች፣ እኛንም ደግሞ መልሶ የሚመሩ የእኛን ሀገር ለውጡ ነው የሚያስቀጥሉ ቤተሰቦች። አሁን እኛ አስራ ስድስት ቤት ገብተናል፣ አብቂ መምህራኖች ቤት ገብተናል። ተቋማችን አሁን እንኳን ቤተሰብ ላይ የሚሰራ ልጆች ቤተሰብ ላይ ነው ለሚሰሩ አሁን አምሳ አምሳ እያላችሁ ስለሆነ ማለት ነው። በዛው ያወቀሳ አይ አምሳ አምሳን ስራ ቤተሰብ እና አስተማሪ ካልሰራ አይቻልም ብላችሁ ይጋብጣል። እኛም ደግሞ የምንላችሁ ታክስን በዛው ስራ። ይሄን ታክስ ለሀገር ነው የሚሰበሰበው፣ ለግለሰብ አይደለም። አይታችኋል ከረንት የወጡ ታክሶችን፣ የክራይ ታክሶችን ድሮ የነበሩ ቢሆኑ የተሻሻሉ ሆኑ እነዚህ ነገሮች በየቤቱ እንዲገቡ እነዚህ ልጆች በማህበር ውስጥ የተዛቡ አስተሳሰቦችን እራሱ ያስተካክላሉ ማለት ነው። የኔ ልጆች አጋጣሚ ሆኖ ቦሌ ላይ እንደዚህ ተወዳዳሪ ልጅ አለኝና ይነግረኛል ማለት እኛ ስናወራ ቤት ውስጥ አራ ማየሪ እኮ ነው ሁላም ብሎ ይነግረኛል። ከየት መጣ? የኛ የስራ ክፍሎች በሰሩት ማለት በምናደርገው ግንዛቤ ማስቀመጫ። ስለዚህ ወደ ማህበረሰቡ የምንገባው በእናንተ በኩል እኔም ላመሰግናቸው እጅግ ላከብራችሁ እኔ ደግሞ እዚህ ላይ ለመድረሴ አገርን እንድመራ እድል ያሰጣችሁ ለቀረጻችሁ የቀድሞቹ ቢሆን አሁን ያላችሁ ቀጣይ ትውልድ የምትቀርሱ ሁሌም አፕዴት የሆናችሁ መምህራኖች እጅግ አድርጌ አመሰግናለሁ። ስሜ ፍራ ላብታም ይባላል። የመጣሁት ከካራሎ ሁለተኛ ደረጃ አጠቃላይ ትምህርት ቤት የ11ኛ ክፍል ተማሪ ነኝ። በአሁኑ ሰዓት ላይ ይሄ ውድድር፣ የታክስ ውድድሩ መኖሩ ለተማሪዎች በጣም ከፍተኛ ጥቅም አለው። ምክንያቱም ወደፊት ትውልድ የሚሆኑት የአሁኖቹ ተማሪዎች ስለሆኑ ለአሁኖቹ ተማሪዎች ደግሞ ታክስን በአግባቡ እንዲረዱትና ወደፊት ደግሞ ከልክ ሞጁሎ ፊት ለፊት ላይ እንዳለው ከንግድ ማጭበርበር እና ከኮንትሮባንድ ስራ እንዲርቁ ከፍተኛ ሚና ይጫውታል። እንዲሁም የዚህ ታክስ መኖር እውነት ለመናገር እኔ ስለ ታክስ ማቁ ነገር የለም፣ ግን እዚህ ውድድር ላይ ሲሳተፍ ሞጆን ማንበብ ነበረብኝ። ሞጆን ሳነበው በጣም ብዙ እውቀት አግኝቻለሁ። ስለ ታክስ በጣም ተጨባጭ የሆኑ ነገሮችን አይቼበታለሁ። ብቻ ብዙ እውቀቶችን ቀስሜበታለሁ። በሌላ ትምህርት ቤቶች የሚካሄድ እና ቢስፋፋስሜ ምስክር ሽዎች ይባላል። ታክስን በተመለከተ በሀገር ውስጥ የሚገቡ ነው የሚወጡ እኛ ማናቃቸው ብዙ ታክስ አይነቶች አሉ እና እነሱን መሰረ በማድረግ የሚከፈሉ ምጣኔያቸውም ብዙ ነገሮች አሉ እና እነሱን በሙሉ ነበር ከዚህ ቀደም እና ይህን እንዳቀርብኛል እና ወደፊት ደግሞ በዚ በታክስ መሰረት በዚህ ህግ መሰረት እንደሚመራ ነገር ከታክስ ጉዳዮች ትምህርት ዳይሬክቶሬት ከዋና መስሪያ ቤት የስራ ሂደት አስተባባሪ ነኝ። አመል ወርቅ አስመረ እባላለሁ። ያው በዛሬው ዕለት በመካከለኛ ቁጥር ሁለት ቅርንጫፍ ጽሕፈት ቤት አማካኝነት የተደረገ የተማሪዎች ጥያቄና መልስ ውድድር አለ እና ከፍተኛ ፉክክር የታየበት ልጆቹ ምን ያህል አቅም እየፈጠሩ እንዳለ የሚያሳይ ውድድር ተደርጓል። ይሄ የሚያበረታታ ነው። በቀጣይም እንደ ገቢዎች ሚኒስቴር ትውልድ ላይ መስራትን አጠናክረን የምንቀጥልበት ጉዳይ እንደሆነ በዚሁ አጋጣሚ ለመግለጽ እወዳለሁ። ቀጣይም ሌሎች ዙሮች ስላሉ ያው በዛሬው ዕለት አሸናፊ የሆኑ ተማሪዎችም አቅማቸውን እያሳደጉ ለሀገር አቀፍ ውድድር ለመድረስ ጥረት እንዲያደርጉ፣ የቅርንጫፍ ጽሕፈት ቤቱም ደግሞ እገዛ እንዲያደርግላቸው በዚህ አጋጣሚ ጥሪ ለማስተላለፍ እወዳለሁ።